ፀጋ ምን ማለት ነው? ፀጋ ምን ማለት ነው? በጣም እሱም ስናውቅ ህይወት እንደት ልበላችሁ፣ በቃ በመልካም ትራስ ላይ እንተን ተረሳችሁ ፉል ትሙት አይል ይሆናል። ፀጋ ማለት ስጦታ፣ ስጦታ። ስጦታ ሰጠ እንትን ተገኝቶ ስጦታ ሰጠ ይባላል። ስጦታው ሲከፈት ግን ሰውየው ዋ ይላል። ከዛ ስጦታውን ያወራል። ስጦታው ይናገራል። አይናገርም? እስቲ ስጦታው ይናገራል በሉ። የእግዚአብሔር ጸጋ ስጦታ ነው ስንል ስጦታው ሲከፈት ስጦታው የሚያወራው ንግግር አለው። ስጦታው የሚያወራው አለው እና ነገ ስታገቡ ጥሎች ስትንቁ እየተከፈተ ይታያል። ሴቶች ጥሎች ካልተላከላቸው እንዳታገቡ ያገባ የተዘጋጀ 16 ሴት ስባል እና ይወጣላል። ይሄ ይላሉ ብያ ቃል ነው መሰለኝ ይሄ ከዩኤስኤ መጣ በዚህ ዳዳር የተገዛ ይባላል ይላሉ። አባቷ ከገዙላት ነው። እሷ አቀብላል ጀርባሱመች መጥል ሰጥሰደ እና ስጦታ ሲካፈል ሁሉ ጊዜ ይናገራል። ዋጋው ይናገራል፣ ዋጋው ይናገራል፣ ብራንዱ ይናገራል፣ የተሰራበት ማለት ይናገራል። ስለዚህ ፀጋ ስጦታ ነው።

ጥቂት ነገር ይበቃል። ጸጋ ማለት ጸጋ ማለት እግዚአብሔር በኢየሱስ ክርስቶስ ጸጋ ማለት እግዚአብሔር በኢየሱስ ክርስቶስ ባሳየው ፍቅር ጸጋ ማለት እግዚአብሔር በኢየሱስ ክርስቶስ ባሳየ እግዚአብሔር በኢየሱስ ክርስቶስ ባሳየው ፍቅር ወይም ኢየሱስ እግዚአብሔር በኢየሱስ ክርስቶስ በኩል ባሳየው ፍቅር ተፈጻሚነትን ያገኘ ለሰው የማይገባ ምህረት ማለት ነው። ጸጋ ማለት እግዚአብሔር በኢየሱስ ክርስቶስ በኩል ባሳየው ፍቅር ተፈጻሚነትን ያገኘ ለሰው የማይገባ ምህረት ማለት ነው። ስጦታ ሲከፈት እንደሚናገረው ስጦታ ሲከፈት ይሄ እግዚአብሔር የሰጠን ስጦታ እጃችን ላይ ሲገባ በዚህ ልክ ልንረዳው ይገባል። አሜን። የእግዚአብሔርን ጸጋ በዚህ ልክ ካልተረዳ ነው፣ በጣም ጸጋ እኛ ጋር እርካሽ ይሆናል፣ ዋጋ አልባ ይሆናል ማለት ዋጋ ይሰጠው። ዛሬ ለምን ሰው ህይወት ይቀልበታል? ዛሬ ለምን ህይወት ይቀልበታል ካላችሁ ታውቃላችሁ፣ እኛ በተለይ ኢትዮጵያውያን በዋጋ ያገዛነው ነገር ስናጠፈውም አይጨንቀም አይደል? ትክክለኛ የለፋንበት የላባችን ሲሆን ነው የምንቋጥረው እና የላባችን ሲሆን እና በወደ ዝም ብሎ የመጣ ነገር ሲሆን እንደዚህ ነው ይቀልብናል ብዙ ጊዜ በነፃ ያገኘነው ነገር ይቀልብናል። ሰውዬው እኮ እኛ ጋር ሲያመጣው ሲያመጣ ዋጋ ከፍሎበታል፣ እንቅልፍ አጥቶበታል፣ ደክሞበታል። ወዳጆች ፀጋ እጃችሁ ላይ የመጣው ፀጋ የተገለጠው የእግዚአብሔር ፀጋ ያዳነ እግዚአብሔር ፀጋ በጣም ልናውቀውና ኤክሰርሳይዝ ልናደርገው የተገባ ነው። የመጀመሪያው እግዚአብሔር በኢየሱስ ክርስቶስ በኩል ባሳየው ፍቅር አሁን እዚህ ውስጥ ያሉትን ነገሮች ትነግሩኛላችሁ ምን ምን እንደምታዩ ወሳኝ ወሳኝ ቃላቶችን ትነገሩኛላችሁ ለአመገሉ እግዚአብሔር በኢየሱስ ክርስቶስ በኩል ባሳየው ፍቅር ተፈጻሚነትን ያገኘ ለሰው የማይገባ ምህረት ማለት ነው ሳ ምን ምን አገኛችሁ እዚህ ውስጥ አሁን ባለበት ውስጥ ምን አለ ምህረት ምረት አለ ፍቅር አለ ሌላስ ለሰው የማይገባ እሺ በኢየሱስ ክርስቶስ በኩል በጣም ጥሩ ተፈጻሚነትን ያገኘ አሁን እያቱ ተፈጻሚነት ያገኘ ካለ እኔ ያለፋም ማለት ነው። ጸጋ ለመጽደቅ እኔ ያለፋም፣ ለመዳን እኔ ያለፋም። ለምን በኢየሱስ ክርስቶስ በኩል ምን ሆኗል? ተፈጽሟል። ለዚህ ነው ጸጋ ብቻ ምንለው፣ ክርስቶስ ብቻ ምንለው። ለዚህ ነው እያቱ ብቻ ክርስቶስ የሰራው ስራ ብቻ ነው ለደህንነት ዋጋ ያለው። የሰማችሁ? እናንተ የምትሰሩት ስራ ዋጋ ቢስ፣ ክርስቶስ የሰራውን ስራ ግን እግዚአብሔር ተቀብሎታል። አሜን። ስለዚህ እግዚአብሔር የተቀበለው ነው ልንጠቀምበት የተገባው። ዛሬ ሰው እግዚአብሔር ኢየሱስ የሰራው አብ የተቀበለው ትቷል። እብራዊት ሲናገር በአፊት ምናለው አለ ጠበቃ ይዞ ስራ ጨርሶ ገብቶ በአፊት የሚታያለ እና ሰው ዛሬ እሱ ሚተውና ሌላ በጣም ጥሩ ቆንጆ ሀሳቦች አወጥታችሁ ኛል የመጀመሪያው ነገር ጸጋ ውስጥ ያለው የእግዚአብሔር ፍቅር በሉ፣ የእግዚአብሔር ፍቅር በሉኝ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለም ሁሉ ምን አድርጓል? ኤፌሶን ሁለት ስምንት ጸጋው በእምነት የእግዚአብሔር ስጦታ ነው እንጂ ማንም እንዳይመካ ከስራ አይደለም፣ ተባለ። ጸጋው በእምነት አድኗቸዋልና፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም። አያችሁ፣ ጸጋው በእምነት ምናርጓቸዋል? አድኖ ሲ ጸጋው በእምነት አድኖኛል በሉ። ቅድም ጸጋ የምንቀበልበት መሳሪያ ምንድን ነው ብለናል? እምነት ነው። ኤፌሰ 2ለ 8 ነው። ጸጋው በእምነት አድኗቸዋል። የቱ ጸጋው በእምነት አድኗቸዋል? እና ይህ የእግዚአብሔር ስጦታ ነው። ስለዚህ ጸጋ የእግዚአብሔር ስጦታ ማለት እግዚአብሔር የሚሰጠው ነው ማለት ነው። ስለዚህ እዚህ ውስጥ የምናገኘው የመጀመሪያው ነገር ጸጋ ውስጥ የምናገኘው ነገር የእግዚአብሔር ፍቅር፣ እግዚአብሔር ፍቅር ዮሐንስ 3:16ን በቃላችሁ ስለምታቆጥ አላልብም። ፊልጵስዩስ 2:6ን ታወጣልኛለ? ታወጣልኛለ? የመጀመሪያው የምታገኘች የእግዚአብሔር ፍቅር በሉኝ፣ ደግማችሁ በርሱ የሚያምኑ ሁሉ እንዳይጠፋ እግዚአብሔር አንድ ያልጁ ዓለምን እንዴት አርጓል? እስቲ እንዲሁ ወዷል በሉኝ። ስለዚህ እግዚአብሔር ዓለምን እንዴት ወዷል? እንዲሁ። ስለዚህ ጸጋ ውስጥ የመጀመሪያ የምናገኘው ነገር የእግዚአብሔር ፍቅር። ምን አይነት ፍቅር እንዲሁ? እንዲሁ በሉ። እስኪ እንዲሁ በሉ። ደግመን ፍቅር ምትለው ሀሳብ በኋላ ደግመን እናያለን። አሁን ሰዓቴን ለመጠቀም በጣም ጥሩ ጥሩ ብላችሁ የመጀመሪያው የእግዚአብሔር ፍቅር እንዲሁ የተወደዳችሁ ፀጋ ውስጥ እንዲሁ ተወዳችሁ። አሜን። ፀጋ ውስጥ እንዲሁ መወደድ አለ። እንዲሁ ቀለም ሳይታይ፣ ዘር ሳይታይ፣ ጎሳ ሳይታይ፣ የትምህርት ደረጃ ሳይታይ፣ የናንተ ጸሎት ሳይታይ፣ የናንተ ቃል የማንበብ ጊዜ ሳይታይ የሰማችሁ ነው የናንተ ጥንካሬ ሳይታይ እንዲሁ በነገራችን ላይ በኋላ ጥቅሱ ስለምናነበው እናየዋለን። በኋላ አንደኛ ጸጋ ውስጥ ያለው ምንድን ነው ብለናል? የእግዚአብሔር ፍቅር በሉኝ። ስለዚህ ጸጋ ዋልኖኛል ስትሉ፣ ጸጋ ብቻ ስትሉ፣ የእግዚአብሔር ጸጋ ስትሉ ፍቅሩ ይታያችሁ እዛ ውስጥ አሜን። የእግዚአብሔር ፍቅር ማለት ልጁን በመስጠት የተገለጠ ፍቅር። እግዚአብሔር ልጁ ምን አለ ሰጠ። እና ይህ መስጠት ደግሞ ከፍቅር የመነጨ እንደሆነ እንድታስብ ይፈልጋለው። ሁለተኛው የክርስቶስ መታዘዝ። እስኪ መታዘዝ በሉ፣ እስኪ መታዘዝ በሉ። ፊልጵስዩስ ሁለት ስድስት ስምንት እናነባለን። አስብለን እ ሳስቆማለሁ ታነብለ እርሱ በእግዚአብሔር መልክ። እርሱ በምን እግዚአብሔር በሉ። ስለዚህ ኢየሱስ ክርስቶስ እራሱ እግዚአብሔር ነው እያለ ነው። እግዚአብሔር ነው ስለዚህ መልክ ሲኖር እሱ በእግዚአብሔር መልክ ሲኖር ሳለ እሱ በእግዚአብሔር መልክ ሲኖር ሳለ በሉኝ። ይህ ጸጋ ውስጥ የክርስቶስ መታዘዝ ስንል ክርስቶስ ታዞልህ የተገኘ ጸጋ ነው ስንል፣ እርሱ በእግዚአብሔር መልክ ሲኖር ሳለ፣ ፖዚሽኑ የክርስቶስ ስፍራው በእግዚአብሔር መልክ መኖር ነበር። ራሱ እግዚአብሔር ነበር፣ የእግዚአብሔር ሁለተኛ አካል ነበር። የመጀመሪያው የእግዚአብሔር አካል አ ፍቅሩን ጸጋው ውስጥ ገለጠልን። ሁለተኛው የእግዚአብሔር አካል ደግሞ ሆኖ ወደ ክርስቶስ ምን እያደረገ ነው እንደሆነ እሱ በእግዚአብሔር አምሳል ሲኖር፣ እሺ እሱ በእግዚአብሔር መልክ ሲኖር ሳለ፣ እሺ እግዚአብሔር ጋር መተካከልን መቀማት እንደሚገባው ነገር አልቆጠረም። ከእግዚአብሔር ጋር ምን መተካከልን እንደሚቀማ አልቆጠረውም። ይህንን ስፍራውን ለቆ የሰው ልጅ በኃጢአት ሲወድ ክርስቶስ እንዲህ ነው ያለው በመለኮት ጉባኤ ይወርዳለው የሰው ልጅ አድናለሁ ብሎ ዙፋኑ ለቆ ሲመጣ እንደሚቀማ አላሰበም። የሰማች ነው። የክርስቶስ ጸጋ ውስጥ ያለው ጸጋ ውስጥ የክርስቶስ መታዘዝ ውስጥ ካልገባብን ከባድ ነው። ክርስቶስ እንዴት የታዘዘው እግዚአብሔር ነበረ። በእግዚአብሔር መልክ ይኖር ነበረ። በፍጥረት ውስጥ የነበረ ነው። ፈጣሪ ነበረ። በጣም ዮሐንስ ወንጌል ደስ ይለኝ። ለዚህ ነው ዮሐንስ ወንጌል ምዕራፍ 1 በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር ይለናል። አንደኛ ዮሐንስ ምዕራፍ 1 ስታነቡ በመጀመሪያ የነበረ ይለናል። እና ዮሐንስ ለዚህ ነው በጣም የምንወደው። ራዕይ ላይ ስታየውት የነበረው ያለው የሚኖረው ይለናል። ክብር ለእግዚአብሔር ይሁን። ይኸውላችሁ በመጀመሪያ ቃል ነበር ሲል ይሄ ከዕብራውያን ጋር ላገናኝ ከፊልጵስዩስ ይወስዳል። በመጀመሪያ ቃል ነበር ሲል ከመጀመሪያ የነበረ ቃል ማለት እኛ ቃል ንግግር ነው። ኧረ ቃል ቃል ነበር በመጀመሪያ ምን ማለት ነው? በመጀመሪያ ቃል ነበር ይላል ዮሐንስ። ቃል ነበር ምን ማለት ነው? ትርጉም ብዙ ልብ አይመጣም አይደል? በመጀመሪያ ቃል ነበር ቃል በእግዚአብሔር ዘንድ ነበር። ቃል ምን ማለት ነው? በግሪኩ ቃል ማለት የነገሮች ሁሉ መገኛ ማለት ነው። ሰማችሁ። በግሪኩ ሎጎስ ማለት የነገሮች መገኛ፣ የነገሮች ምንጭ ማለት ነው። ስለዚህ ይህ መስቀል ላይ እርቃኑ ተንጠልጥሎ ያያችሁት ኢየሱስ የነገሮች ሁሉ ምንድን ነው? መገኛ ነው። ፊልጵሶስ ቢነግረን ይሄን ነው። በእግዚአብሔር መልክ ሳለ እንደ መቀማት ሳይቆጥረው እና ወላጆቼ ጥሎት የወረደው ነገር ቀላል ኢየሱስ ትቶ የወረደው እኔ እና እናንተ በጸጋ ውስጥ ለማዳር ኢየሱስ ክርስቶስ ጥሎ የወረደው ዙፋን። የአንድ አገር የአሜሪካን የፕሬዝዳንት ወንበር አለ። የተባበሩት መንግስታት ድርጅት የዋና ጸሐፊ ወንበር አለው። እግዚአብሔር የተባለ ዙፋን አለ። እና እዛ ስፍራ ለቆወረደ ክብር ለእግዚአብሔር ይመስገን። አያችሁ፣ የእግዚአብሔር ጸጋ ሲባል እኛ ጋ መርጣ የተባለው ጸጋ ወዳጆቼ፣ ኢየሱስ ክርስቶስ የታዘዘበትን ህይወት የተካፈለው ክብር ለእግዚአብሔር። ይህ ህይወት ደግሞ የሆንናችሁ መልክ አስለቅቆታል፣ ዙፋን አስለቅቆታል። ክብር ለእግዚአብሔር ነው። እኛ በቃ የተቀመጥን እላለናል። ስፍራው ነበረ። እሱ ወረደና የእኛ ስፍራ ነበር መስቀል ቀጥሎ፣ እሱ በእግዚአብሔር መልክ ሲኖር ሳለ መተካከልን መቀማት እንደሚገባው ነገር አልቆጠርም። ነገር ግን የባሪያን መልክ ይዞ በጣም ይሉ አስቡት፣ መልኩ ምን አይነት ነበረ? እስኪ በደም ንገሩኝ። መልኩ የማን መልክ ነው? የእግዚአብሔር። አሁን ግን ምን መልክ የያዘ? የባህሪያን መልክ ያዘ ሲባል የሰውን መልክ ያዘ እያለ የኃጢአተኛ ሰው መልክ የያዘ በመስቀል የሚሞት ምን ያለ ነው። ስለዚህ እርግማናችንን ወሰደው እና በደንብ ስሙ ወዳጆቼ። እና በቃ የኃጢአተኛ ሰው መልክ የያዘ። መልኩ እኮ የእግዚአብሔር መልክ ነበረ፣ የክርስቶስ መልክ ያ ማን ነው የሳለ ሰውዬ የሳለው አይደለም። መልክ የክርስቶስ መልክ እንደዚህ ስዕል ላይ እናቱ ከፍለ ያለው መልክ አይደለም። በእግዚአብሔር መልክ ሳለ እና ደግሞ የተቀመጠው ዙፋኑን ለመቀማት ሳይቆጥር ያንን ጥሎ የምን መልክ ያዘ? እስኪ ንገሩኝ? ስለዚህ ፀጋ ውስጥ ክርስቶስና ስለናንተ ሲል ዙፋኑ ክብሩ መልኩን ኢሳይያስ እንደሚለው እንወደው ዘንድ ደምግባት የሌለውን ፊት ይዞ ኢየሱስ መጣ ስለዚህ ፀጋ የእግዚአብሔር ፀጋ ዳንኩኝ ስንል ክርስቶስ መልኩን ጥሎ የኔን መልክ የኔን መልክ የኔን ስጋ ለበሰ ክብር ለእግዚአብሔር ይሁን አሜን ይሄ ሲገባችሁ ቅድም ለዚህ ነው ያልኳችሁ በቃ ኩሻ ባትሰሩ ቸርች ውስጥ አይ በቃ እሱ የኔን መልክ ያዘ ሃሌሉያ የሰውን መልክ ያዘ ክርስቶስ ይሄ የወደቀውን የሰውን መልክ ውበት የሌለውን የሰው መልክ የያዘ። ስለዚህ ጸጋ ውስጥ አቤተ ክርስቶስ መታዘዝ እሺ ነገር ሰው ሆኖ ሆኖ ራሱን ባዶ አደረገ። ራሱ ምን አደረገ? ባዶ አደረገ ማለት አንዱ ኢየሱስ ነው፣ ሁለተኛው መጥምቅ ዮሐንስ ነው። የራሱን ራስን ባዶ ምን ማለት መሰላቸው? ራስን ባዶ አምላክ ነው። የነገሮች ፈጣሪ ነው። ማንም ሊቀርበው በማይችለው ምን ውስጥ አለ? እስኪ ንገሩ እና በምኖርባት እኮ ኢየሩሳሌም አዲስ ከተማ በጉ ምንድነው ይሆናል። ክርስቶስ ሲያበራ አለሙሉ ይበራል እና ራስን ባዶ አደረገ። ይሄን ያደረገው ምክንያቱም በዚህ ግሎሪ ሰው መሃል ሊቀላቀል አይችልም። የሰማች ነው እና ክርስቶስን ሲመጡ ታስቡ

እኛ ጋር ሲመጣ የመጣበት መንገድ ስጦታ ተቀበልን ላለን እንጂ ከእግዚአብሔር የሰጠን ስጦታ ነው። ስጦታ ውድ ነው። እስኪ ስጦታ ውድ ነው በሉኝ። ስጦታ ውድ ነው። ጸጋ ውድ ነው። ክርስቶስ ራሱ ባዶ ያደረገበት ነው ማለት ምንም ማድረግ እየቻለ ግን ለካዶ ሲል ራሱ ባዶ ያደረገ ምንም ሁሉም ነገር ማድረግ ሲችል ለሳሚ ሲል ራሱ ባዶ አደረገ። ስማቱ ታውቃላችሁ። ባዶ ለሚለላት ሲሉ ባዶ ለዓለም ሕዝብ ሲል ባዶ። ይችላል እኮ እንኳን ሊመቱት እሱ ሚኖረው ማንም ሊቀርበው በማይችለው ብርሃን ውስጥ ከዛ ግሎሪ የወረደው ኢየሱስ ከዛ ክብር ላይ ካዘዘልን ለዚህ ጌታ ክብር ይሆንለት። ሰው እንዲህ ቢገባው ሕይወት አረ የበዛልን ጸጋ እንዲህ ቢገባል የምንወርባትን እድሜ በአግባቡ እንወረዱ። በነገራችን ላይ ጸጋው በነፃ ስለመጣ

ራሱ ባዶ አደረገት። ለመስቀል ሞት ምን አደረገት? ታዘዘ። ስለዚህ ጸጋ ውስጥ የክርስቶስ ምን አለበት ሲ መታዘዝ በሉኝ፣ የክርስቶስ መታዘዝ በሉኝ፣ የክርስቶስ መታዘዝ። እና ይህ ጸጋ ወደኛ በነጻ የመጣው ክርስቶስ ስለታዘዘ፣ ዋጋ ከፍሎበት፣ ክብር ለእግዚአብሔር ነው። ስለዚህ ሁለተኛው ፈጠን እያልኩ እሄዳለሁ፣ የክርስቶስ መታዘዝ አለበት። ሶ ይህ ሰው በደምስሙ፣ ይህ ሰው፣ ይህ ሰው፣ ይህ ሰው ክርስቶስ ምህረት ያደረገለት ሰው ጥቂት እንድናየው ፈልግ ይህ ሰው ኃጢአተኛ ሰው ነው። ኤፌሶን ሁለት ከአንድ እስከ ሶስት አንብብል በበደላችሁና በኃጢአታችሁ ሙታን ነበራችሁ በእርሱም በዚህ ዓለም እንዳሉ ኑሮ በማይታዘዙ ልጆች ላይ አሁን ለሚሰራው መንፈስ አለቃ ለሚሰራው መንፈስ አለቃ እንደሆነው በአየርም ላይ ሥልጣን እንዳለው አለቃ ፈቃድ በፊት ተመላልሳቸው በእነዚህም ልጆች መካከል እኛ ሁላችንም ደግሞ የስጋችንና የልባችንን ፈቃድ እያደረግን በስጋ ምኞት በፊት እንኖር ነበር፣ እንደ ሌሎችም ደግሞ ከፍጥረታችን የቁጣ ልጆች ነበር። ነገር ግን እግዚአብሔር በምሕረቱ ባለጠጋ ይህ ኃጢአተኛ ሰው በደም ስሙ ይህ በነጻ ስጦታ የተሰጠው በነጻ ጠ የተሰጠው ሰው በበደልና በኃጢአት ሙት የነበረ እስ ሙት የነበር በሉ። አንዳንድ ሰዎች ሌላ ሁኔ ጌታንም ከማወቅ በፊት ጥሩ ነበርኩ በማህበረሰቡ መካከል ችግር ነበር። አይ አንተ ቁጥሩ ነበር ይባላል ይሆናል። ማንም ሰው ወገይ መንገድ ጥግ ጥግ መሄድ ጥግሜ ዛርዘን ወገይ ሊሆን ስታዩት፣ የእግዚአብሔር መንግስት ድፈኞች፣ ሃጢያተኞች ምናልባት እንደዛ ነው ዱርዬዎች ነው። እና በጣም ጨዋዎች መንገድ ዳር ዳር መሄዱ ጥግ ጥግ መሄዱ ሰፈር ማያስቸግሩ ማይደባደቡ ወይ ነበር አይደል? ረጅም ክርስቶስን ከማወቅ በፊት በብርና በሃጢያቱ ምን ነበር እስኪ ሙታን ነበር ነበሩ። ታሪክ ነው የሰው ልጅ የሚኮራበት፣ አባት ታሪክ ነው። ሙት ነበር ይህ ሰው። እንግዲህ ያስቡ፣ ይህ ይሁናችሁ ክርስቶስ በእግዚአብሔር መልክ ሲኖር መልኩን ትቶ ስፍራውን ትቶ የባሪያን መልክ ይዞ ለመስቀል ሞት ሲታዘዝ፣ ይህ የሚታዘዝለት ሰው ማን ነው አላችሁኝ? ኤፌሶን ሁለት ምዕራፍ አንድ እስከ ሶስት ሚነግረን ሙት ይላል። እስኪ ሙት በሉኝ ሙት ለምን ይጠቅማል? ሙት ማንን ይሰማል? ሙት ማን ቢያንኳኳ ደጅ ይገባል? ሙታን ይሰማሉ? ሙት በጣም ይገርመኛል። የሰው ልጅ የሰው ልጅ ማንነቱ ሙት ነው። በጣም ማንም ቢሆ ከየትም ዘር ይወለድ፣ ከየትም ቤት ይውጣ፣ ከየትኛውም ሃይማኖት ባክግራውንድ ይምጣ፣ የትኛውም ሰው ክርስቶስን እስካላወቀ ድረስ ሙት ነው። ሁለተኛ ኑሮ ዓለማዊ ኑሮ። ሶስተኛ በማይታዘዙ ልጆች ላይ ለሆነው አለቃ መንፈስ ፈቃድ የሚመላለሱ ናቸው። ምን ማለት ነው? ለሰይጣን ፈቃድ የምትገዙ ነበራችሁ። ከኢየሱስ ውጪ ህይወታችሁ፣ ከኢየሱስ ውጪ ህይወቴ ሙትነት ነው። ዓለማዊ ኑሮ ነው። ለሰይጣን ለሰይጣን ፈቃድ መኖር ነው። የስጋና የልቦናን ፈቃድ የሚያደርግ ነው። የቁጣ ልጅ ያነሳል ሶስተኛው ቅድም የእግዚአብሔር ፍቅር አለን፣ የክርስቶስ መታዘዝ አለን። ሶስተኛው ለሰው የማይገባ ምህረት። እስኪ ለሰው የማይገባ ምህረት በሉ። እንግዲህ ለሰው የማይገባ ምህረት፣ ሰው ስንል ኃጢያተኛ ሰው፣ ሙት ሰው፣ በደለኛ ሰው፣ ዓለማዊ ኑሮ የሚመላለስ ሰው፣ ለሰይጣን ሲታዘዝ የኖረ ሰው፣ የስጋን የልቡን ፈቃድ የሚያደርግ ሰው፣ የቁጣ ልጅ የሆነ ሰው፣ ለዚህ ሰው ምን ሆነለት? እስኪ ንገሩኝ። የማይገባ ምህረት ምህረት የማይገባ ምህረት እስኪ የማይገባ ምህረት በሉኝ። የማይገባ ምህረት ከጠና ጊዜ ያላ ይገባኛል ምህረት ይለዋል። በዚህ ጉዳይ እንኳን ይገባኛል ያቱም በድላይኛለች አትሉ እነዛ እኮ ነው ሽንጣችንን ገትረን ከሰው ጋር እርቅ ስንፈጽም እንከራከረው ምን ስለሚገባል ምህረት ስለሚገባን አለ ነው አለ ምህረት ይገባኛል ብለን ወገባችንን ሽንጣችንን እንከራከር ንከራከራለን። ይሄ ግን የማይገባን ምህረት ነው የሚለቃሉ ቁጥር አራት ና ብብልኝ ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ፣ ነገር ግን እግዚአብሔር በምህረቱ እስቲ በምህረቱ ባለጠጋ እሺ፣ ከወደደን ከትልቅ ፍቅሩ የተነሳ ከወደደን ከታልቅ ፍቅሩ የተነሳ በበደላችን ሙታን በሆኑ እንኳን ጊዜ ከክርስቶስ ጋር ህይወትን ሰጠን ጋር ህይወትን ሰጠን። ክብር ለእግዚአብሔር ይሁን። አያችሁ እግዚአብሔር በምህረቱ ምን ስለሆነ? ባለጠጋ ስለሆነ ሰው ኃጢአተኛ ነው። ሞት ነው። ለራሱ ፈቃድ፣ ለሴጣን ፈቃድ የሚሆን የቁጣ ልጅ ነው። እግዚአብሔር ግን ከምህረቱ የተነሳ እግዚአብሔር በምህረቱ ባለጠጋ ስለሆነ እግዚአብሔር ሰጠን። ክብር ለእግዚአብሔር ነው። እና ጸጋ በዚህ ልክ ስትረዱት እንዴት ለአምሮረ ስላላ ማለት ዝም ብሎ ይመጣል፣ ዝም ብሎ ስጦታ፣ ዋጋ ተከፍሎበታል። ጸጋ ውስጥ እግዚአብሔር ፍቅር አለ፣ የክርስቶስ መታዘዝ አለ። ለእኔ የማይገባ ማለት ነው የማይገባኝ በመጨረሻ በኢየሱስ ክርስቶስ መስዋዕትነት ተቀባይነት በእግዚአብሔር ፊት ሞገስን እናገኛለን እስቲ ሞገስን እናገኛለን በሉ ብንጠይቁ አባት ምን አቤት ሞገስ ማየት ተቀባይነት ወራ ሞገስ አገኘን አባ አቤት አረ እግዚአብሔር ውስጥ ወጣ አቤት በቃ ተቀባይነትን አገኘን ክብር ለእግዚአብሔር ነው አሜን እና የእግዚአብሔር ፍቅር ብለን አረ ትልቁ እዚህ ውስጥ ምናየው አይ የእግዚአብሔር ፍቅር እስቲ የእግዚአብሔር ፍቅር በሉ ክርስቶስ የታዘዘው ስለ ምሕረት ያገኘ ነው ስለተወደድ ነው ስለተወደድ ነው በሉ እና ዋናው አንኳሩ ውስጥ ፍቅር ጸጋ ውስጥ የተገለጠው ፍቅር ነው። ጸጋ ውስጥ የእግዚአብሔር ፍቅር ተገለጠ በሉ እና ፍቅር በአዲስ ኪዳን ፍቅር በምሕረት ላይ የተመሰረተ እንደሆነ ይነገራል። የአዲስ ኪዳን ፍቅር በምሕረት ላይ የተመሰረተ ነው። የሰማችሁ ነው በምሕረት ላይ የተመሰረተ ፍቅር ነው። አዲስ ኪዳን ላይ ያለውና ዮሐንስ 3:16 በቃላችሁ ታውቁታላችሁ። እንግዲህ ፍቅር ስንት አይነት ፍቅር አለ ካሲ

ሶስት አይነት ፍቅር አለ። ከዚህ ውጭ ካለ ወይ ትነግሩኛላችሁ። የመጀመሪያው ፍቅር እንግዲህ ፍቅር ሲባል ሶስት አይነት ፍቅር አይነቶች አሉ። ፍቅር ምሕረት ላይ የተመሰረተ ነው ብለናል። አረ ፍቅር ምሕረት ላይ የተመሰረተ ነው። የመጀመሪያው ኤሮስ የሚባለው ይሄ ጾታዊ ፍቅር ጾታዊ ፍቅር ነው። ኤሮስ የሚባለው ብዙዎቻችሁን አሁን እያስቸገራችሁ ያለው ሰሞኑ ከ16 ዓመታችሁ ጀምሮ እያስቸገራችሁ ያለው ይሰማል፣ ባልሰማ ዝም ማለት። ኤሮስ የሚባለው ጾታዊ ፍቅር መጽሐፍ ቅዱሳዊ ነው። አይዟችሁ፣ እሺ። ተፈቅሯዊ ነው። የእግዚአብሔር አቢዩዝ አይሆን እንጂ፣ አረ አማን አቢዩዝ አይሆን እንጂ። እግዚአብሔር አንዱ የሰጠን ሰውን መውደድ አይደል ፍቅርና፣ እሱ ግን አቢዩዝ ሳናደርገው፣ ሳንበክለው፣ ሳናበላሸው በአግባቡ ብንጠቀም እግዚአብሔር ይፈልጋልና ጾታዊ ፍቅር ነው። ሁለተኛው ፊሎስ የሚባለው በባለንጀሮች መካከል ያለ ፍቅር፣ ባለንጀራ ካልን ማለት ነው። እናትና አባት በልጅ መካከል ባሉ ሰዎች እርስ በርሳቸው ያላቸው የግንኙነት ፍቅር ማለት ነው። ጾታዊ ፍቅር፣ የግንኙነት ፍቅር፣ ወዳጅነት ማለት ነው። ሦስተኛው አጋፔ የሚባለው በጣም የምናውቀው ፍቅር አጋፔ ማለት አጋፔ ማለት እግዚአብሔር ብቻ ሊያሳየው የሚችል እጅግ ከፍተኛና የላቀ ፍቅር ማለት ነው። አጋፔ ፍቅር ማለት እግዚአብሔር ብቻ ሊያሳየው የሚችል እጅግ ከፍተኛው የፍቅር ጥግ ነው። ጾታዊ ፍቅር በሆነ ጊዜ ይቀዘቅዘላል። ኧረ ነገሩ ይጠፋል አይጠፋም